አድርገውት ቀርተዋል። ብዙዎች ቆብ በመጫን ዝም ብለው ከመጽሐፍ ቅዱስ የራሳቸውን የራሳቸው ልብ ወለድ እየለፈለፉ ቲክቶክ ተማ አሰርጥቷል። ይሄ ግልጽ አይደለም። አሁን ከምናገረው አንድ ቃል ያዙ። ልጅም አንተ በልብ ያ የማቴዎስ ወንጌል ባሉ የማቴዎስ ወንጌል አብረ የማቴዎስ ወንጌል የማቴዎስ ወንጌል ምራ ምራ ተሶት ተሶት ከቁጥር አንድ በደንብ አዳምጦ አነብላችኋለሁ ጥቅስ አይደለም እዚያ እዚያ እዚያ መርገጥ አይደለም ሙሉ ምራፉን እንዳለ አነብላችኋለሁ መንግስተ ሰማያት ቀርባለችና ንሳ ግቡ የጀታን መንገድ አዘጋጁ ጥርያውን ማቅኑ ጠማማው ትክክል ይሁን የሻከረው መንገድ የረሰለሰ ይሁን ኮረብታው ዝቅ ይበል እያለ ዮሐንስ እየሰበከ መጣ ይላል ማን እየሰበከ ዮሐንስ ማን ነው ዮሐንስ ዮሐንስ እኮ ስለ መንገዱ ገዶት አይደል

ሰከራ መንገድ በቂም በቀል ይመሰላል። ቂም በቀልን አዎ በዝንን አጢአትን ትተን በንስሓ ተመልሰን ለመንግሥቱ እንድልበቃ ነው። ዮሐንስ የተራገብ ያዝ ራሱ መጥምቁ ዮሐንስ የግመል ጠጉር ይለብስ ነበር ይላል። በወገቡም ጠብር ይታጠቅ ነበር። በይሁዳም በኢየሩሳሌምም በአካባቢ ያሉት ህዝብ ሁሉ ወደ እርሱ እየመጡ ኃጢአታቸውን እየተናዘዙ ዮርዳኖስ ከሚባለው ወንዝ የንስሐ ጥምቀት የተጠመቁ ነበር። የምን ጥምቀት? የንስሐ። የምን ጥምቀት? የንስሐ። አባት የተጀመረው ከዮሐንስ ነው። ከማን ነው? ዮሐንስ። ዮሐንስ ግን ወደ ጥምቀቱ ሲመጡ ባያቸው ጊዜ ጣጥ ፈሪሳውያን እንዲህ አለ፦ እናንተ የእፉኝት ልጆች፣ ከሚመጣው ቁጣ እንድትሸሹ ማን አመለከታችሁ? እንግዲህ ለነብሳችሁ የሚገባ የንስሐ ፍሬ አድርጉ አላችሁ እፉኝት ማለት ምትናቀስ አውሬ ናት። ጣቱ ፈሪሳውያንም ስለ ምግባራቸው አውሬ እሾ ስለሆነ በእፉኝት መስሎ አስተማራቸው። እንደዚያ ከመሆን አብ ወልድ፣ መንፈስ ቅዱስ ስላሴ ይርዱ። አሜን፣ አሜን፣ አሜን፣ አሜን። ከሚመጣው ቁጣ እንድትሸሹ እንድታመልጡ ማን አመለከታችሁ? እግዚአብሔር ለነፍሳችሁ የሚገባ የንስሐ ፍሬ አድርጎ አድርጉ አላችሁ እንግዲህ አብርሃም አባት አለን እንደምትሉት ታይም ስላችሁ፣ ከነዚህ ከአብርሃም ልጆች እግዚአብሔር ሊያስነሳለት ይችላል። ምሳር በዛፉ ሥር ተቀምጧል። መልካም ፍሬ የማያደርግ ዛፍ ይቆረጣል፣ ወደ እሳት ይጣላል። ለዛፉ ገዶት አለን? የእናትህን ለዛፉ ገዶት አይደለም። ዛፍ ከተቆረጠ በኋላ ሲደርስ ወደ እሳት ቢጣል ይቃጠላል፣ ይጎዳል ብሎ አይደለም። ዛፍ በመጥረቢያ ይቆረጣል። እኔም አንተን ሞት ይቆርጠናል። ያለ ንሳ ሥጋችንም ነፍሳችንም ወደ ገሃነመ እሳት እንዳይጣል፣ ይገባችሁ። ምስጢሩ ወንጀል ማለት ነው። ሥጋችንም ነፍሳችንም ወደ ገሃነመ እሳት እንዳትጣለው ነው። ከዚያ ቀጥሎ ምን አለ? ዮሐንስ እኔ የጫማውን ጠፍር የጫማውን ጠፍር በታዘን የማይገባኝ ከኔ ይልቅ የሚከብ ከኔ ይልቅ ከፍከፍ የሚል እርሱ በኋላ ይመጣላል። ስክርስቶስ ስለማን ነው? ስለማን ነው? እርሱ በኋላ ይመጣል ሥልጣኑ በእጁ ነው። መንሹ በእጁ ነው። አውድማውን ያጠራል። ስንዴውን ወደ ጎተራ ይከታል። ገለባውን ግን በማይጠፋ እሳት ያቃጥለዋል። ያ ገለባ የተባሉ እነማን ናቸው? በንስሐ ያልተመለሱ። ስንዴ የተባሉ እነማን ናቸው? እንክርዳድ በለለው ስንዴ የተመሰሉ እነማን ናቸው? ጻድቃን ናቸው። ጎተራ የተባለች ማናት? መንግስተ ሰማያት ነው። ጻድቃን ወደ መንግሥተ ሰማያት ገብተው ሲከማቹ ሲሰባሰቡ ኃጥአን ግን በገለባ ፈሬ በገላ ተመስለው ወደ እሳት ባሪ ይጣላል ማለት ነው። እንደዚህ ከመሆን አብ ወልድ መንፈስ ቅዱስ ሥላሴዎች ጠብቁ አሜን። በጣም ቅዱሳት ነገር አታጥና ይቅርብን። ክርስቶስ ፍቅር ነው። ድንግል ማርያም የፍቅር እናት አደለች አደለችም ናት። ወገኖች እባካችሁ ቃሉን እንብላ እንመገበው። ነገር መብላት ይቅርብን። ነገር መቆርጠም እንደ ጥሪያ ይቅርብን። የእግዚአብሔር ቃል ይሻላል። የማንካ የእግዚአብሔር ቃል ከዚህ በኋላ ኢየሱስ ክርስቶስ ወደ ዮሐንስ መጣ ይላል። ክርስቶስ ግን ዮሐንስ ግን እኔ ወደ አንተ መጣ ዘንድ ይገባኝ ነበር እንጂ አንተ ወደ እኔ ትመጣ ዘንድ አይገባህም እያለ ይከለክለው ነበር ይላል ዮሐንስ። ክርስቶስ መልሶ እንዲህ አለ፣ ከኔ ጋር አብራችሁ በሉ ፈርቀን ፈርቀን እንፈጥም ምንፋጥም ይገባናልና፣ ይገባናል። ተው አትከልክለኝ፣ አትከልክለኝ አለው አለው። በዚያን ጊዜ ፈቀደለት ይላል። ማን የፈቀደለት እግዚአብሔር ማን የፈቀደለት እግዚአብሔር ሰውታ አምላክ ነው የትትና ባለቤት የትትና አለቃ የሰላም አለቃ ክርስቶስ ኢየሱስ ለርስ ክብርና ምስጋና ነው አሜን በል አሜን የትትና አምላክ ራስን ዝቅ አድርገህ ለክርስቶስ ተገዢ ምሳሌ ሆኖ ለሃል አርአያ ሆኖ ለሃል እዛ በኋላ ቆም አዎ ሆረ ኢየሱስም ገሊላ ሀበ ዮሐንስ ከመያጥምቆ በፈለገ ዮርዳኖስ ጥር 11 ጥምቀት ብለን የምናከብረው ምስጢሮስ ዲጋና ያለ